ሰላም ሰላም፣ የሳንዱራ ቴክ ተከታዮች ዛሬም እንደተለመደው እንዴት አድርገን የኦንላይን ስራ መስራት እንደምንችል አሳያችኋለሁ። ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ ሰፖርት ማድረጋችሁ እንዳትረሱ። አሁን ቀጥታ ወደ ቪዲዮ፣ ያው የዛሬው ቪዲዮአችን ስለ ኮንሶ ነው የሚሆነው። እንዴት አድርገን በሱ መስራት እንደምንችል ቀጥታ እሱን ለማውረድ ፕሌስቶር ጋር እንገባና እንደምታዩት ኮንሶ ብለን ሰርች እናርጋለን። አንደኛ ላይ የሚመጣው ኢንስታል ማድረግ ነው። እንደምታዩት በጣም ብዙ ተከታታዮች አለው። ስለ እሷ መረጃ ከፈለጋችሁ እዚህ ጋር አለ። አራት ነጥብ አምስት ሬት ነው የተሰጠው በጣም የሚያስገርም ነው።

ሬት መስጠት ከፈልጋችሁ እዚህ ጋር መስጠት ይችላላችሁ ታውቁታላችሁ ብዬ ተስፋ አደርጋለሁ እንደምታዩት ኢንስታል አድርጎ ጨርሷል ኦፕን ለዋለን ለመጀመር አሁን መመዝገብ ያስፈልጋል ስታርት ኮንሶል ጆርኒ የሚላለው ኮንቲንዩን ለውና አለውን ለዋለን እንጂ ከዛ የኢትዮጵያ እናስገባና ራሱ ካንቱ ይመርጣል ኢትዮጵያ ብሎ ያምጣዋል እና ስልክ ቁጥራችን ማስገባት ነው ከዛ በመቀጠል ኔክስት እንለዋለን ኮንፊርም አድርጉ ነው የሚላቸው አዎ ይሄ ነው የኛ እዚህ ኮንቲኑ ለለ እዚህ ጋ ይላክላችኋል ይለዋል። ሜሴጅ እንደምታይ ተለከላል። ከዛ በዚህ በመምጣት አስገቡት ሆናል። አለው እንላለን። እናትና ብለን ኮንቲኑ ማለት ነው። አሎ ኔክስት እንላለን። ከዛ በኋላ እዚህ ጋር የዋሌት ምልክታለች ሳነክተን ጎይት እንላለን። እንደምታይት ነው። እዚህ በሰባት ቀን ውስጥ ስንት እንደምናገኝ ለሳያችሁ፣ አንድ መቶ የኤስዲ ዶላር እናገኛለን። እንደምታይት ነው በሰባት ቀን ውስጥ ነው እንደሱ ያለ። ከዛ ዊዝድሮው ለማድረግ ደግሞ በታች አለ። በዚህ ለሳያችሁ፣ ኮኔክት ዋሌት የሚለውን ካናደርግና ይከፋል በምትፈልጉት ባላችሁ የእናንተ መክፈት ትችላላችሁ። ኮኔክት ዋይሌት ቴሌግራም የሚለው ነካና አድርግ ነው። እንደምታየት ነው፣ እንደዛ አለ። እንደዚህ በማድረግ ኮኔክት ማድረግ ትችላላችሁ። እዚህም እንደሱ ነው። ከዛ ወደሚሄዳችሁ ይለቀቅላችኋል። መቷል ኮዱ እንደምታይት ነው። የዋት ስ ፖርት እያለ ነው በዚህ በማድረግ ኮኔክት እናደርገው እና ፓስወርዳችን እናስገባለን በዚህ መንገድ ኮኔክት ማድረግ ይቻላል ከዛ ገንዘባችን ስናገኝ በዚህ እናወጣዋለን ሁል ጊዜ በዚህ የመጣችው ላይ ያለችው የዋሌት ምልክት ትሞላለች። እስከ አምስት እያያችሁ ነው፣ እየቆጠረ ነው። እንደዚህ ያደርጋችሁ። አምስት ዶላር መምላት አለባችሁ፣ ቀን ቀን፣ በየቀኑ እንደዚህ ነው። እያያችሁ ነው፣ በፍጥነት ነው የሚሞላው ገንዘባችሁ ነው ላይ ከፎሎ ጋር ጎን ያለችው የሚለው ጎን ያለችው እንደዚህ በማድረግ አካውንት ከፍተን መስራት እንችላለን። ያው የዛሬው ቪዲዮ እንደተመቻችሁ አልጠራጠርም። ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ፣ ለሁላችሁ እመልሳለሁ። ለዚህ አስተማሪ ቻናል ሰብስክራይብ አድርጉ። በቀጣይ እስከምንገናኝ